በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔር አጋዥ በማድረግ ፍጥረታትን ሁሉ የፈጠረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለምን ድርሳን መቅድም ለመጻፍ እንጀምራለን። ዓለምን ከመፍጠሩ አስቀድሞ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በሶስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግስቱ አለ፣ እግዚአብሔር በሶስትነቱ አለ፣ እግዚአብሔር በመልኮትነቱ አለ ብሎ እንደተናገረ ዳዊትም ተራሮችና ኮረብቶች ሳይፈጠሩ፣ ምድርም ዓለምም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ። ከዚህም በኋላ መድኃኔ ዓለም በሶስትነቱ ዓለምን እንፍጠር ብሎ አሰበ። በአንድ ተዋህዶ ሰማይና ምድርን፣ ነፋስና እሳትን፣ ውሃና ጨለማን፣ መላእክትንም በቅጽበት ፈጠረ። እንዲህ ሰባቱን በእሁድ ሰርክ በአርምሞ ፈጠረ። በነግህም በመናገር ብርሃን ይሁን አለ። ብርሃንም ሆነ። መላእክት ማን ፈጠረን ይሉ ነበርና ሳጥናኤልም እኔ ፈጠርኳችሁ አለ። ቅዱስ ገብርኤል ግን የፈጠረን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃንን አዩ። ቅዱስ ቅዱስ ቅዱስ ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚህም ጊዜ መድኃኔ ዓለም በጨለማ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው፣ እሱ አለቃቸው ነበርና። በዚያን ጊዜ ሚካኤልን ሾመው። የመላእክትንም ቁጥር ያለሱ ያለ ፈጣሪ በቀር የሚያውቅ የለም። እሱ ብሏልና ሆኑ፣ እሱ አዟልና ተፈጠሩ። እሁድም ማለት አንድ ማለት ነው። ሰኞም ውሃውን ከሶስት ከፈለው፣ ከስድስትም የሚል አለ። በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈነ ነበርና፣ ሰኞ ማለት ሁለት ማለት ነው። ማክሰኞም መድኃኔዓለም በሶስትነቱ ምድር ቅጥልን በየዘሩ በየዘመዱ ታብቀላል እንዲሁም ሆነ። ምድርም እንደ መስከረምና እንደ ጥቅምት ለምልማ አበባ ታየች። በዚያን ጊዜ በመጥረቢያ የሚቆረጡ በማጭድ የሚታጨዱ በጣት የሚለቀሙ ሶስት ፍጥረታት በቀሉ። ማክሰኞ ማለትም ሶስቱ ማለት ነው። ረቡዕ በሰርክም ፀሐይና ጨረቃ ከዋክብትንም ፈጠረ። የፀሐይ ሰሌዳው ከነፋስና ከእሳት ነው። የጨረቃና የከዋክብትም ሰሌዳቸው ከውሃና ከነፋስ ነው። ብርሃናትም የሆኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ ሁለት እጁን ከፍሎ ሰጠው፣ አንዱን እጅ ለጨረቃና ለከዋክብት። ፀሐይን በቀን ጨረቃና ከዋክብትን በሌሊት አሰለጠናቸው። በዚህም የቀንና የሌሊት የአውርሃና የአመታት የዘመናትና የበጋ የክረምት ምልክት ይሁንላችሁ አለ። ረቡዕ ማለት ማራት ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳንበሪውን፣ አዞውን ይህችን ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ብሔሞትና ሌዋታንን ሶስቱን ፍጥረቶች ከባሕር ፈጠረ። በሰርክም ከየብስ እነዚህን ሶስት ከየብስ ሶስት እነዚህን የመሰሉ የቤትና የበረሃ የሚበሉትንም የማይበሉትንም ፈጠረ። ሐሙስ ማለት አምስት ማለት ነው። ዓርብ በነግህ መድኃኔ ዓለም በሶስትነቱ ምክር ባህሪያችንና በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያቢሎስ እንደኔ ያለ ፍጥረት ይፈጥራልን ስላለ ከውሃና ከመሬት ከነፋስና ከእሳት ነፋስንም ሀበ አልቦ አምጥቶ የሰላሳ ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው የሕይወት እስትንፋስንም በፊቱ እፍ አለበት። የጸጋ ልጅና የካህን ነቢይም፣ ንጉስም ሆነ። አዳምም ማለት ፍጹም ያማረ ይህ ቀረህ የማይሉት ማለት ነው። እነዚህ ሀያ ሁለቱ ፍጥረታት ግብርም ግብር ከእሁድ እስከ ዓርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በቻለው ነበር። ወዲያው የተናገረውን ያደርገዋል ያሰበውንም በቅጽበት ይፈጽማል እንደተባለ ቢጸጸት እንዲምረው ለዲያብሎ ያሳየው ዘንድ ነው እንጂ እሱ ግን እምቢ ያለ ወይም ለአዳም የሚበላውና የሚጠጣውን ይፈጥርለት ዘንድ ነው። በሰባተኛዋ ቀንም አልፈጠረም። ሙሴ ከስራው ሁሉ አረፈ እንዳለ አዳምን በእንቅልፍና በመንቃት መካከል ሳለ መድኃኔ ዓለም በሶስትነቱ ምክር ከጎኑ አንዲት አጥንት ወስዶ የምትረዳው ጓደኛ እንፍጠር ለብሎ የህያዋን ሁሉ እናት የምትባል ሔዋንን የአስራ አምስት ዓመት ቆንጆ የምታህል አድርጎ ፈጠራት። አዳም ይህች አጥንት ከአጥንቴ ስጋዋም ከስጋዬ ናት፣ ሚስቴ ትሁነኝ አለ። የተፈጠሩበትን ቦታ በቀራንዮ መካከል ነው። ከአርባ ቀንም በኋላ አዳምን ወደ ገነት አሳረገው፣ ሔዋንንም በሰማንያ ቀን አሳረጋት። ከመሳታቸው በፊት ገነትን ሰባት ዓመት ተገለገሉባት። ብሩ ልብስንም አለበሳቸው። መቅድመ ወንጌል እንዳለ ይህንን ሁሉንም ስለ እናንተ ፈጠሩ፣ አላቸው አራዊትና እንስሳትም ይገዙላችሁ፣ ስምንም ሰይሙላቸው። ነገር ግን ከገነት መካከል ያለችውን እንጨት አትብሉ፣ ከዚያች ብትበሉ ግን የሞት ሞት ሞት አላችሁ። ገነትም ማለት ዙሪያዋ ያማረ በውስጧም ያለው ይህ ጥሩ ነው፣ ይህ ክፉ ነው የማይባል ማለት ናት። ሁሉም ጥሩ ጎደሎ የሌለው ነው እንጂ ከምድርም በላይ ከፍ ያለች በመልአኩ ክንድ 15 ክንድ ትርቅ አለች ከሰማይ በታች ናት ከነገስታትም ቤቶችም የሚመስላት የለም። አዳምና ሔዋን በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸው እንደተባየ ጊዜ በእነሱ ላይ ቀና በሚያወርዳቸው ገንዘብ ምክንያትን ይፈልግ ነበር። በመቅድመ ወንጌል እንደተባለ ከክብራቸውም አዋረዳቸው። መድኃኔ ዓለም በሦስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ የተዋረደ የክፋቶች ማደሪያ ዲያብሎስ ሰው ከፈቃድ ቢወጣ ምን ታደርገዋለህ አለ። መድኃኔ ዓለም ከእኔ አንተን ቢወድ ከአንተ ጋር ወደታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድም በመፍጠሩ ሰደበው፣ ከመላእክት አንድነትም አረቀው። ሰባት ዓመትም እያዘመመ ኖረ። አዳምና ሔዋንንም ለማሳት ተሳነው፣ የእሱም ቦታ ስለያዙ። በዚያን ጊዜም ስሟን ትሰየም ዘንድ ወደ ገነት ስትሄድ እባብን ከመንገድ አገኛት። በአማረ መልክሽ ተሰውሬ ሄጄ እንዳንቺ የስሜን ተሰየም ዘንድ ተሸከሚ፣ የመልኬን ክፋት አይቶ አዳም እንዳይጠላኝ፣ እኔም በኋላ እሸከምሻለሁ አለት። በዚያን ጊዜ ቃሉ ቢያምራት ተሸከመችው። ከአዳምም ዘንድ አደረሰችው። እሱም ከይሲ አለው ወደ ሔዋንም ሂዶ የሰማይና የምድር ንግሥት ወይ፣ ሰላም ላንቺ ይሁን አላት። እሷም የእግዚአብሔር ሰላም ከአንተ ጋር ይሁን አለችው። እርጉም ዲያብሎስም ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። ሞትንስ የምትሞቱ አይደላችሁም፣ ገዢዎች ትሆናላችሁ እንጂ መልካሙንና ክፉንም ታውቃላችሁ፣ አላት ነገሩን ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ ከእባቤቱም ወጥቶ በሰውነቷ ሁሉ ተዋህዳት። የዚያን ጊዜም የማዛው በጣም ድንቅ ከሚሆን ከፍሬው ከአበባው፣ ከቅጠሉ አምጥታ ክፉውንና በጎውን ከሚያሳውቀው እንጨት ትበላ ዘንድ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእሷ በላች። አንዳቸው ስ እንኳ እንዳይተርፉ ሰይጣን እንዳስተማራት ከብርሃን ልብስም እንደተራቆቱ አወቁ። የበለስ ቅጠልንም ሰፉ፣ ኀፍረታቸውንም ሸፈኑ እጃቸውንም እንደልብስ አደረጉ። አምላክም አዳም ወዴት አለህ አለው። አዳምም ጌታዬ፣ እነሆኝ ከዚህ አለሁ፣ ድምፅህንም በሰማሁ ጊዜ ፈራሁ፣ እኔ ራቁቴን ነኝ አለ። ምን ሆንህ አለው። እሱም ሔዋን አሳተችኝ አለው። ሔዋንንም ምን ሆንሽ አላት። እባብ አሳተችኝ አለችው። በዚያን ጊዜ እባብን ረገማት፣ እንዲህም አላት፤ በሆድሽ ሂጂ፣ መሬትንም ቢይ፣ በአንቺና በሰው ልጅ መካከል ጸብ ይሁን እነሱ ራስሽን ይቀጥቅጡ አንቺም ተረከዛቸውን ጠብቂ አላት። ሔዋንንም በሕማም ውለጅ ወልደሽን ፈቃደሽ ወደ ባልሽ ይሁን እሱም ይግዛሽ። ይህችን እንጨት እንዳደማሻት በየወሩ ድሚ አላት። አዳምንም በፊት ወዝ ብላ እሾህና አሜኬላ ላይ ይብቀሉብህ፣ አንተ መሬት ነህ ወደ መሬትም ትመለሳለህ አለው። ዳባንም አልብሶ ምድረ ፋይድ አወረዳቸው። ሱራፌንም ገነትን ዘግተህ በእሳት ሰይፍ ጠብቃት አለው። አዳምም እስከ መቶ ዓመት ድረስ በባህር ውስጥ ቆሞ ንስሐ ገባ። መድኃኔ ዓለም ንስሓውን ባየ ጊዜ ተስፋ ሰጠው። እንዲህም አለው በአምስት ቀን ተኩል ከልጅ ልጅ ተወልጄ በሜዳ ክድሄ በመስቀሌና በሞቴ አድንሃለሁ አለው። አዳምም ሔዋንን አወቃት፣ መንታ መንታ ስልሳ ልጆችን ወለደች። አንደኛ መቃብያን 286 ላይ ያንብቡ። አዳምም በዚህ ዓለም 930 ዓመት ኖሮ ሞተ። ዘፍጥረት 55 እዩ። ነፍሱም ወደ ሲወል ወረደች። ታላላቅ ነቢያት፣ ደጋጎች አባቶች፣ ነገስታት ኃጢአትን ሳይሰሩ ወደ ዳይን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትንም ያልበደሉትንም ሞት ገዛቸው እንዳለ፣ የአዳም በረከቱ የመድኃኔዓለም ቸርነቱ የእመቤታችን የጸሎቱ ኃይል ከእኛ ጋር ይሁን አሜን። ወደ ቀደመ ጥንተ ነገራችን እንመለስና መድኃኔዓለም በሦስትነቱ ለአዳም ልጆች በቅዱሳኑ ላይ ድንቅ ነገርን እያደረገ ኖረ። የሚያመልኩት እስራኤልን በሙሴና በአሮኖች ባህርን ከፍሎ አወጣቸው። የማያመልኩት ግብፃውያንን ግን ከንጉሳቸው ከፈሩን ጋራ በማዕበል አሰጠማቸው። የሚያምነው ህዝቅያስንም ከህዝቡ ጋር ከሰናክሬም እጅ አዳነው። ከሰራዊቱም 18 እልፍ ገደለ። የሚያመልከው ኖህንም ከልጆቹ ጋር ከጥፋት ውሃ አዳነው። ትእዛዙንም የማያደርጉትንም በጥፋት ውሃ አጠፋቸው። ሎጥንም ስላመለከው አዳነው። በሶዶምና በገሞራ በነበሩ ሰዎች ስላላመለኩት እስከ ምጽአት በላያቸው እሳት ይነዳል። ከዚህ የበለጠ ተአምራትን በየዕለቱ እያደረገ ሳለ የኢያቄምና የሐና ዘመን ደረሰ። በነሐሴ በሰባት ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች። ግንቦት አንድ ቀንም ተወለደች። አባትና እናቷ በሶስት ዓመቷ ታኅሣሥ ሦስት ቀን ወደ ቤተ መቅደስ አስገቧት ጊዜ ባስገቧት ጊዜ በመልአኩ እጅ ኅብስት ሰማያዊና ጽዋ ሰማያዊ እየተመገበች ኖረች። ከዚህም በኋላ የአይሁድ ካህናት ተማከሩ። አስራ አምስት ዓመት ከሆናት በኋላ የሴቶች ልማድ እንዳይመጣባት ብለው አወጧት። ዮሴፍንም የእግዚአብሔርን ኃይል እስከምናይ ድረስ ጠብቃት አሉት። የዮሴፍ ሚስት አልነበረችውም እና ስለዚህ ነገር የዮሴፍ ጮኛ ተባለች። የገሊላ ክፍል ወደምትሆን ወደ ናዝሬት ወሰዳት። በዚያም ሀርና ወርቅን እየፈተለች ሳለ ቅዱስ ገብርኤል ተገልጾ ጸጋን የተመላሽ ከሴቶች ተለይተች ተባረክሽ፣ ደስ ይበልሽ አላት። ከቃሉ ማነጋገር ላይ ተመሳ ሰምታ ደነገጠች። ይህ እንዴት ያለ ሰላምታ ነው እንጃ። መልአኩም ትጸንሻለሽ፣ ወንድ ልጅም ትወጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም መድኃኔ ዓለም ነው፣ ለመንግስቱን ፍጻሜ የለውም አላት። እሷም ምድር ያለ ዘርታ በቅል ዘንድ ሴትም ያለ ወንድ እንድትጸንስ ዘንድ እንዴት ይቻላል? አለችሁ። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል የሉል ኃይሉም ይጋርድሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ ነው። ለእግዚአብሔር የሚሰራው ነገር የለምና አላት። ቅድስ ድንግል ማርያምም እንደ ቃልህ ይህ ይሆንልኝ አለችው። የዚያን ጊዜም አብ ለማጽናት መንፈስ ቅዱስ ለማንጻት ከእርሱ ከመድሃን ያለም ሳይለዩ በማኅፀኗ አደረ። ከስጋዋ ስጋን ከነፍሷም ነፍስን ነሳ። ከኃጢአት በቀር ፍጹም ሰው ሆነ። ይኸው መጋቢት 29 ቀን ዕለተ እሁድ በሶስት ሰዓት ነው። የፅንሷ ሞራ 9 ወር ከአምስት ቀን በተፈጸመ ጊዜ እንደ ሰው ሁሉ ታኅሳስ 29 ቀን በቤተልሔም ተወለደ። አህያና ከብትም በስትንፋሳቸው አሟሟቁት። እረኞችና ሰብአ ሰገልም ሰገዱለት። ወርቅና ከርቤ፣ እጣን እጅ መንሻ ሰጡት። በስምንተኛውም ቀን ተገዘረ። በአርባኛው ቀን እጉለ እርግብ ዘውገ ማዕነቅ ይዞ ወደ ቤተ መቅደስ ገባ። ስምዖንም በታቀፈው ጊዜ አይኑ በራ። በየጥቂቱም አደገ ለዘመዶቹም እየታዘዘ ይችውም፣ እናቱ ናት። በሰላሳ ዓመቱም በዮሐንስ እጅ በዮርዳኖስ ተጠመቀ። አብም የምወደው ልጄ ይህ ነው፣ እሱን ስሙ ታለ። መንፈስ ቅዱስን በነጭ ርግብ አምሳል ወርዶ በራሱ ተቀመጠ። አርባ ቀንና አርባ ሌሊት ጾመ፣ ተራበ፣ ተጠማም ለእኛም አብነት የሆነ ዘንድ ከዲያብሎስ ተፈተነ። ከጾሙም በወጣ በሶስተኛው ቀን የሰርግ ቤትን አገኘ፣ ወደ እነሱም ገባ። ወይናቸውን ባለቀ ጊዜ ውሃውን ወይን አደረገው። የእርሱንም አምስቱ አእማደ ምሥጢር ያስተምር ዘንድ ጀመረ። ዘወትርም የአምስት ገበያ የሚያህሉ ሰዎች ይመጡ ነበር። በሽተኞችንም ያድናል፣ ቁጥር የሌላቸው ተአምራትንም ያደርግ ነበር። ከዕለታትን በአንድ ቀን አምስት እንጀራዎችንና ሁለት አሳዎችን ለአምስት ሺህ ሰዎች አቀረበላቸው። እነሱም በልተው ጠገቡ። የተረፈውን አስራ ሁለት ቅርጫት አነሱ። እውር ሆኖ ለተወለደውን በምራቅ ዓይኑን ፈጠረለት። በአህያ ውርንጫ ላይም ተቀምጦ ቤተ መቅደስን ዞረ። ሽማግሌዎችና ሕፃናት የተለይን ቅጠል ይዘው ተቀበሉት። ድንጋዮቹን በሰው አንደበት አመሰገኑ። በእግዚአብሔር ስም የሚመጣ የተባረከ ነው አሉ። አይሁድም የቃሉን ትምህርት ሰምተው የእጁን ታምራት አይተው በሱ ላይ ቀኑ። ነቢይ ሰነፎች ሰዎችን ቅንዓት ያዛቸው እንዳለ፣ ሰኞና ማክሰኞም መከሩ፣ ረቡዕ ምክራቸውን ጨረሱ። ሐሙስም የሐዲስ ሚስጥር ስርዓትን ለሐዋርያት አሳያቸው። እንዲህ አላቸው፣ ንሱ፣ ብሉ፣ ጠጡ። ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ይህንንም በምታደርጉ ጊዜ የሞት የመታሰቢያ አድርጉ ትንሣኤንም ንገሩ አላቸው። በመሸም ጊዜ ይሁዳ ወደ አይሁድ ሄዶ ሰላሳ ብር ስጡኝ እሱን ለናንት ሳችኋለሁ አላቸው። በመንፈቀ ሌሊት ይዘው የኋሊት አስረው ወደ ሃናና ወደ ቀያፋ ወሰዱት። በነጋም ጊዜ የካህናቱ አለቆች ተማከሩ። በሦስት ሰዓትም የኋሊት አሰሩት፣ መስቀልን ማሸክመው ይሰቅሉት ዘንድ ወሰዱት። ጲላጦስም የዚህ ሰው በደሉ ምንድን ነው አላቸው? እነሱም በሰንበት በሽተኞችን አዳነ የእግዚአብሔርም ልጅ ነኝ ይላል አሉት። በቀትር ጊዜ መጋቢት 27 ቀን በሁለት ወንበዴዎች መካከል ሰቀሉት። የእሾህ አክሊል ደፉበት፣ በብረት ዘንግ ራሱን መቱት፣ ሐሞትና ከርቤን አጠጡት፣ ጎኑንም በጦር ወጉት፣ ደምና ውሃም ወጣ። የዘላለም ሕይወትንም ሆነን እነዚህ የእግርና የእጅ መቸንከር ስቃዮቹን በመለኮቱ ያይደለ በስጋው ተቀበለ። ሲያስቃዩትም አልተቀየመባቸውም ታገሳቸው እንጂ። የዛን ጊዜ ሰባት አምራት ተደረጉ። ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብትም ከሰማይ ወደ ምድር ወደቁ፣ የቤተ መቅደስ መጋረጃም ተቀደደ። ምድር ተናወጠች። ሙታንም ተነስተው በስጋ ወደ ሰዎቻቸው ሄዱ። ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ጨለማ ሆነ። በዚያች ሰዓት መለኮቱን ሞት ሳይቀርበው፣ ስጋውን ከመለኮቱ ሳይለይ በስጋ ሞተ። ዮሴፍና ኒቆዲሞስም በበፍታ ገነዘው ዓለምን የፈጠረ ፈጣሪን ከሰው ማንም ባልተቀበረበት በአዲስ መቃብር በጎልጎታ እንደሰው ቀበሩት። ነፍሱም ከመለኮቱ ኃይል ጋር በዘጠኝ ሰዓት ወደ ሲኦል ወረደች። ትቢተኛ ዲያብሎስም ይውጠው ዘንድ ቀረበ ስጋ ለብሶ ያሸነፈኝ ይህ ማነው? አለ። እሱ ግን ይህ ይዞ በእሳት ሰንሰለት አሰረው። በዚያን ጊዜ ዲያብሎስ አምስት ሺህ አምስት መቶ ዘመን ከልጆቹ ጋር የገዛሁት አዳምን ውሰድ አለው። በዚያን ጊዜ እሱ ራሱ መድኃኔ ዓለም ነፍሳትን ከማሰሪያቸው ፈቶ ከደይን አወጣቸው፣ በማይሻር ቃሉ እንደተናገረውም ወደ ገነት አገባቸው። አዳምም ከገነት በወጣ ጊዜ ወደ እርሱ አለቀሰ፣ ከልጅ ልጅ ተወልጄ አድንሃለሁ አለው። ከደይንም በወጣቸው ጊዜ የዚያን ሰዓት የዓለም መድኃኒት ተባለ። ያደረጋቸው ድንቅ ሥራዎችም የበርሃ እንጨቶች ብዕር ቢሆኑ ውሃዎችም ቀለማትም ቢሆኑ ሰማይና ምድር ብራና፣ ድንጋዮችም መድመጾች፣ ሰውና መላእክትም ጻፍት ቢሆኑ የመድኃኔ ዓለም ድንቅ ሥራው ባላለቀም ነበር። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። በሦስተኛውም ቀን እሁድ በመንፈቀ ሌሊት ከመቃብር ተነሳ። ለሐዋርያትም በደብረ ጽዮን ላይ መጽሐፈ ኪዳንን አስተማራቸው። በአርባኛው ቀንም ሐሙስ በታላቅ ምስጋና መላእክት እያመሰገኑት ወደ ሰማይ አረገ። በሐምሳኛውም ቀን በዕለተ እሑድ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ወረደ። በየሀገሩም ሁሉ ቋንቋ ተናገሩ። ዓለምንም በዕጣ ተካፍለው በስሙ አስተማሩ። ዳግመኛም በሕያዋንና በሙታን ለመፍረድ ከቅዱሳን መላእክቶቹ ጋር በምስጋና ይመጣል። ሰማይና ምድርም ከፍጥረታት ሁሉ ጋር ያልፋል። በዚያን ጊዜ ጻድቃንን በቀኝ ኃጥኣንን በግራው ያቆማል። ለሁላቸውም እንደ ሥራቸው ይከፍላቸዋል። በዚያን ጊዜ መድኃኔ ዓለም በተባለ በወልድ ያመነ የዘላለም ሕይወት አለው። መባፂውንም ይህን ሁሉ አይቶ መድኃኔ ያለምን ወደደው፣ መታሰቢያውንም አደረገ። እሱም በዚህ ድርሳን ውስጥ ስሙን ለሚያነሳ ሰው ቃል ኪዳን ሰጠው። የመድኃኔ ዓለም ይቅርታውና ቸርነቱ የመባፂውን ጸሎቱ ከእስከ ዘላለም ድረስ ከሁላችን ጋር ይሁን፣ አሜን። ሐሙስ የሚደረስ የመድኃኔ ዓለም ድርሳን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ሐሙስ የሚነበብ የዘጠኙን ሰዓት ነገር የሚናገረውን እንፈጽም ዘንድ ወደ ጥንተ ነገራችን እንመለስ። በዚያን ጊዜ የቀደሙ አባቶች ነቢያት የመድኃኔ ዓለምን ሞቱን አይተው አቤቱ ለምን ትተኛለህ? ንቃ፣ አቤቱ ተነሳ፣ ለዘላለማት ተውን፣ በክፉ ቦታ አሰቃይተህናልና፣ በሞት የሞት ጥላም ሸፍኑናልና፣ ወደ ጠላቶቻችን መልሰህናልና፣ ጠላቶቻችንም እንደ በጎች ተንጣጥቀው ይበሉን ዘንድ ሰጠህን እያሉ ፈጽመው ጮሁ። ዳዊትም አቤቱ አምላኬ የተነሳ እጅህም ከፍ ከፍ ትበል፣ ችግረኞችንም አትርሳቸው፣ አቤቱ ተነስ እርዳን፣ ስለ ስምህም አድነን እያለ ጮኸ በዚህም ጊዜ እኔ ተኝቼ ሳለ ነፍሴ የነቃች ናት ያለ እርሱ ተነሳ። መለኮትም ከነፍስ ጋር ወደሚጠሩት ነቢያት በአካል ነፍስ ወደ ሲወል ወረደ። ነገር ግን መለኮት በእንጨት መስቀል ላይ ሳለ ከስጋውም እንደ ዓይነ ጥቅሻ ያህል በምንም ሰዓት አልተለየውም። ከባህሪ አባቱ ከአብ ከባህሪ ይወቱ ከመንፈስ ቅዱስ ጋር በሰማይ ያለ በሲወልም ነበረ። ዳዊትም መውረዱን አይቶ የሰማይ መላእክት በሮችን ክፈቱ፣ የክብር ባለቤት ይገባ ዘንድ ከጥንት ጀምሮ የተዘጉ በሮችን ከፈቱ እያለ ጮኸ። መላእክትም የክብር ባለቤት እሱ ማን ነው ይግባ ብለው መለሱ። ዳዊትም በሰልፍ ጊዜ ኃይለኛና ጽኑ የሚሆን እግዚአብሔር ነው አለ። ይህንንም ባለ ጊዜ መላእክት በሮችን የከፍከፈቱ፣ የብረት መዝጊያ ተሰበረ፣ የሲኦል በሮች ቁልፎች ጠፉ። የዚያን ጊዜም አዳም እውነት ነው ይገባል እያለ ወደ መድኃኔዓለም ጮኸ። በዚያን ሰዓት ሲኦልም ከእኔ ወገኖች የሆኑትን የሚማርክ ይህ ማን ነው? ነደሳት በሚሆን ኃይል ከእኔ ከሞት ጋር የሚጣላ ይህ ማን ነው? ጨለማውን ድል የነሳው ይህ ማን ነው መስራቱን የምወደውን ስራ እንዳልሰራ የሚከለክለኝ ይህ እንግዳ ብርሃን ማን ነው? ብላጮች ኢሳያስ፣ ቀንበርም ከትከሻ ፍርሃትንም ከልቦና ያጠፋል። ቀንበርም ከትከሻ ይሰባበራል። ሀዬ ወደ ሀገር መጥቷልና፣ በመጌዶንም ያልፋል። ገንዘቡንም በመጥረጊያው ያኖራል። ሳንም በደረሰ ጊዜ የቂስ ልጅ የሳውል አገር ራማ ይፈራዋል። ወደ ጋይም ይሸሻሉ። ይህም በአናቶትና በኤላን ሳን ይሰማል። የሰማውም ሁሉ ይደነግጣል። አሸናፊ እግዚአብሔር በኃይሉ የከበሩትን ያውካቸዋል ታላላቆችንም በጥፋት በትር ይቀጠቅጣቸዋል፣ ይላል ሐጌ ያለውም የህዋን ሞት የገዛቸው ከቀደሙ አባቶች አንገት የኃጢአት ቀንበርን ያጠፋ መድኃኒታችን ነው። መጠጊያ ያለውም ቤተ ክርስቲያን ናት። ገንዘቦች ያለውም በውስጡ ያላቸው ያኖራቸው ስጋውና ደሙ ማሽ ለሚሆን ለሰው ልጅ ተግሳጽ የተጻፉ ቅዱሳት መጽሐፍት ናቸው። ቆላ ያለውም ሲኦል ናት። ራማ ያለውም መልኩ ከከፋ ሽታው ከከረፋ ከአለቃቸው ከዲያብሎስ ጋር ከዳማ የወረዱ መልአክ ተጽልመት ናቸው። ጋ ያለውም የተረገመ የይሁዳ ማደሪያ ሲኦልን የወለደቻት ጋህንም ናት። እነሆ ስሙ ኢየሱስ የተባለ ህፃን መድኃኒታችን ፈጣኑና ሯጩን ማረከ። እነሆ እጁንም በምድር ከጉድጓድ ከተተ የነካውንም የለም። የምድር ባብም ዲያብሎስ ነው። የምድር ጉድጓድም ሲኦል ናት። ስለዚህ ነገር የአንበሶች ጉድጓዳቸው ወዴት ነው? የአንበሶች ግልገሎችስ ወዴት ይሰማራሉ? የአንበሳው ልጅ ይገባ ዘንድ አንበሳው ወዴት ሄደ? የሚያስፈራ አንበሳ ልጁን ነጥቆታልና ሴቶቹንም አንቋቸዋልና ከጎኑ ነጥቆ የማረካቸው ልጆቹ ሰማዮችን ሞሉ አለ። ስለ አንበሶች የተነገረውን ትንቢት እንናገር። እነዚህም የቀደሙ አባቶች ናቸው። የአንበሳ ልጆችም እነዚህ ነቢያት ናቸው። ጉድጓድም ሲኦል ናት። የአንበሳው ልጅ ይገባ ዘንድ የቀደሙ አንበሳ ወዴት ሄደ እንዳለ የቀደመ አንበሳ የተባለ አዳም ነው። ልጁ የተባለው ለፍጥረቱ ቤዛ ሆኖ የሞተ መድኃኔ ዓለም ነው። አደነ አነቀ ያለው ከሰይጣን እጅ አዳናቸው ነፍሳት ናቸው። ሴቶቹም በመድኃኒታችን በደሞ ፈሳሽነት የከበሩ አብያተ ክርስቲያናት ናቸው። አንድ ሰው ከኢያሪቆ ወደ ኢየሩሳሌም ሲወርድ ሽፍቶች አግኝተው ደበደቡት፣ አቆሰሉት። ሰውነቱንም እንደሙት አይተው ትተውት ሄዱ። አንድ ካህን በዛች ጎዳና ሲወርድ አይቶት ቸል ብሎ ትቶት ሄደ። እንደዚሁም ሁሉ ሌዋዊው በዚያ ቦታ አገኘው አይቶትም ቸል ብሎ ትቶት ሄደ። ዳግመኛም አንድ ሳምራዊ በዛች መንገድ ይወርድ ዘንድ ሲሄድ አገኘው፣ አዘነለት። ወደ እርሱም ቀርቦ ወይንን ጨመረለት ቁስሉንም ቀባለት። በአህያውም አስቀምጦ የእንግዶችን ቤት ወደሚጠብቀው ወሰደው ያድነው ዘንድም ለመነው ነው አዳነውም። በማግስቱ ሁለት ጊና አውጥቶ፣ አድንልኝ ስለሱ ያወጣህለት ቢኖር እኔ ስመለስ ሁሉን እከፍላለሁ ብሎ ለእንግዳ ቤት ጠባቂው ሰጠው ያለው ነው። እነሆ የወንጌል ትርጉሙ ይህ ነው። አንድ ሰው ያለው ከገነት ወደ ሲኦል የወረደው አዳም ነው። ቀማኞችም ያለው አጋንንት ናቸው። ሌዋዊ ካህን ያለውም አሮን ነው። ሳምራዊ ያለው ግን ይህ መድኃኒታችን ኢየሱስ ክርስቶስ ነው። አህያ ያለውም ኦሪት ነው። ቅባት ያለውም ወንጌል ነው። ወይንም የሃይማኖት ምሳሌ ነው። በማግስቱም ያለው ፋሲካ ናት። ሁለት ዲናር ያለውም የመድኃኒታችን ሥጋውና ደሙ ናቸው። የእንግዳ ቤት ጠባቂውም ኃጢአተኞችን ከኃጢአት ሥራ የሚመልሷቸው ኤጲስቆጶሳት ናቸው። በተመለሱ ጊዜ ከፍላለሁ ማለትም ከየዋህነት ጋር በበጎ ትምህርት ሰዎችን ከስሕተት የሚመልሱ ካህናት በእውነት ዋጋቸው ይከፈላቸዋል። ከዚህም በኋላ በዙፋኑ ላይ የተቀመጠ በእሱ ቀኝ በሱ በቀኝ እጁ በውስጧም በውጯም በሰባት ማህተም የታተመች መጽሐፍን አየሁ ያለ ዮሐንስን እንስማው ይህችን መጽሐፍ ሊገልጣት ዘንድ ማህተሟንም ሊፈታ የሚገባው ማን ነው ብሎ በታላቅ ቃል የሚጮህ ታላቅ መልአክን አየሁ ይህችንም መጽሐፍ ሊገልጣትና ሊያየት የሚቻለው የለም በሰማይም በምድርም ቢሆን ይቺ መጽሐፍ ሊያያትና ሊገስጻት ሊገልጻት የሚቻለው የለምና ያለቀሱ ብዙዎች ናቸው ከሊቃናት አንዱ አትዘን አታልቅስ አለ ይህችን መጽሐፍ ይገልጥ ዘንድ ማህተሟንም ይከፍት ዘንድ ከዳዊት ሰር ከይሁዳ ወገን የሆነ አንበሳ ነሆ አሸነፈ። በዚህ ዙፋን በነዚያ በአራቱ እንስሳ በነዚያም በሀያ አራቱ አለቆች መካከል ጎኑ እንደተወጋ በቁሙ አየሁ። ቀንዶቹ ሰባት አይኖቹም ሰባት ናቸው። ይኸውም በምድር የተላከ የእግዚአብሔር መንፈስ ነው። መቶም ያችን መጽሐፍ ተቀበላት። ያችን መጽሐፍ በተቀበላት ጊዜ እኒያ ሀያ አራቱ ካህና ካህናተ ሰማይና እኒ አራቱ እንስሳ ለዚህ በግ በፊቱ ሰገዱ። ሁላቸውም እጣን የተሞላበት የወርቅ ጽናንና የሚያመሰግኑበት የምስጋና መሰንቆን ይዘዋል። ይኸውም የቅዱሳን ጸሎታቸው ነው። በምስጋናም ይህችን መጽሐፍ ልትቀበላት ማህተሟንም ልትፈታ ይገባሃል፣ ስለሷም ሞተሃልና በደምህም ዋጅተሃልና እያሉ ያመሰግናሉ። መጽሐፉም አዳም ነው። ሰባቱ ማህተም መድኃኒታችን እስከሞተበት ያለው ሰባቱ ዘመኖች ናቸው። የቀደሙ አባቶች ከሲኦል መውጣታቸው እንዲ እንዲህ ነው አርብ በሰርክ ለበጀመሪያቱ ሰንበት አጥቢያ ነቢያት ምስጋናን የተመሰገነ እግዚአብሔር እናመስግነው ፈረሱንና በላዩ ላይ የተቀመጠውን ወደ ባህር ጣለ እያሉ ባህር ያለው በኃጢአት ታስሮ በትቢት ተጭኖ ዲያብሎስ ወደ እሷ የወረደባት ገሃነም ናት። በዚያን ጊዜ ገነት ከተዘጋች በ5533 ዘመኗ ተከፈተች። ነቢያትም በረዳም በእግዚአብሔር ደስ ይበላችሁ ላዳንን ለያዕቆብ አምላክ እልል በሉ በሚል በዳዊት መዝሙር እያመሰገኑ ገቡ። በተቸገሩ ጊዜ ወደ እግዚአብሔር ጮሁ ከችግራቸውም አዳናቸው ቃሉንም ላከ አዳናቸውም፣ ከሞታቸውም አዳናቸው፣ ከሞት ጥላና ከጨለማም አወጣቸው። አገር እግር ብረታቸውን ሰብሮ የሀገራቸውን መንገድ የሄዱ ዘንድ የቀና መንገድን መራቸው። አርፈውም አልና ተደሰቱ፣ ወደ ወደዱትም ወደብ መራቸው። ሕዝቡን አድኗቸዋልና የእግዚአብሔር ቸርነቱን ድንቅ ስራውንም ለሰው ልጆች ንገሩ። ወደ ምስጋናውን ተራረው ወሰዳቸው። ሰውነታቸውም እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ግን ተሰበረች፣ እኛም ዳን፣ እነሱም በእግዚአብሔር ረዳትነት ዳኑ እንደተባለ የዚያን ጊዜ ኢሳያስ እግዚአብሔር እንዲህ ይላል፣ በአሕዛብ ሥርዓት ምድርን ታቅናናና የአዳምንም ርስት ወርስ ዘንድ በተመረጠች ቀን ሰማሁህ፣ በመዳን ቀንም ረዳው ያለው ደረሰ ተፈጸመ። እስረኞቹንም ውጡ አላቸው፣ በጨለማ ያሉትንም አበራላቸው። አይራቡም፣ አይጠሙም፣ የፀሐይ ዋእይም አያቃጥላቸውም። የሚመራቸው ይራራላቸዋል፣ ወደ ውሃ ምንጭም ያመጣቸዋል። ይዚያን ጊዜም እግዚአብሔር ይቅር ብሏልና ከተራሮችና ከምድር ደስታ ይመነጫል፣ የተቸገሩ ወገኖችንም ደስ ያሰኛቸዋል። እንደዚሁም ሁሉ ሆሴዕም በልጁ ሞትም አጨክን ጥበበኛ ልጅህ ከሞት እጅ ተቤዣቸው ከሲኦልም አዳናቸው ሲኦል ሆይ መፍረጃ ችንካር ወዴት አለ አለ። የመባፂዮን ጸሎቱ የመድኃኔዓለም ይቅርታውና ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን አሜን። አራተኛ ተአምር። ይቅርታው ቸርነቱ የእናቱም ልመና ከሁላችን ጋር ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይህ ነው። ክብር ይግባውና የወልድ የመድኃኔ ዓለም ክቡራና አቢያን የሆኑትን በዓላቶችን እነሆን እነግራችኋለን። ትስብእት፣ ልደት፣ ጥምቀት፣ ሆሳና፣ ስቅለት ከሰሙነ ሕማማት ጋር እንዳንድ ቀን ሆኖ እንዳንዲት ቀን የሚለው ለበዓላት መቁጠሪያ ነው። ትንሣኤ ከበኋላው ካሉት ቀኖች ጋር እንዳንድ ቀን ሆኖ እርገት የጰራቅሊጦስ በዓል ከበኋላው ካሉት ስምንት ቀኖች ጋር እንደ አንዲት ቀን ሆኖ ደብረ ታቦር ናቸው። እነዚህንም አብያን ማለታችን በከበሮና በጸናጽል ማህሌት ለማድረግ ውሃ ላለመቅዳት፣ እንጨትና ላለመስበር፣ ለስጋ ስራ መንገድ ላለመሄድ፣ በገበያም ላለመሸጥ ላለመለወጥ ነው። እንደዚሁም ሰንበቶቹንና በየአመቱ የሚገኙትን የእመቤታችን ቅድስት ድንግል ማርያም ሰላሳ ሦስቱን በዓላቶችም እንደ ልጇ ትንሳኤ አድርገን እናከብር ዘንድ ይገባል። እኒህም ዘጠኙ ንዑሳን ጌና፣ ግዝረት፣ ቃና ዘገሊላ ልደተ ስምዖን ደብረ ዘይት የመጋቢትና የመስከረም መስቀል አንድ ነው። ስብከት ብርሃን ኖላዊ። እንዲህ ሁሉ ክብር ይግባውና የወልድ የመድኃኔ ዓለም በዓላቶቹ በማክበር አንድ ናቸው። ከእነዚህም በየወሩ የሚከበሩት ትስብእት፣ ልደት፣ ትንሣኤ እንዲ ሶስቱ በየ29 ቀን ይከበራሉ። የመዳን ቀን የተባለች የስቅለት በዓል ግን ክርስቶስ መጋቢት 27 ቀን ከተሰቀለበት ጀምሮ ክብር ይግባውና መድኃኔ ዓለም ተባለ። ይህችን ቀን ግን በዲሜጥሮስ ምክንያት ስቅለት ከአርብ ትንሣኤ ከእሁድ አይወጣ፣ የመድኃኔ ዓለም ስቅለቱና ትንሣኤው ስለ ጾሙ በየዓመቱ ሁለት ጊዜ አይደረግ ባለ ጊዜ አታክብሩ ማለቱ አይደለም። ነገር ግን ዲያብሎስ ያለሱ እንዳይድን አውቆ የሰውን ልብ አጸና። አሁንም ለዘራ አቡሩክና ለመባፂዮ ለብዙ ቅዱሳንም ድኅነትን እናገኝ ዘንድ ተገለጸች። ይህንን ሁሉ አክብሩ፣ የመድኃኔ ዓለምን መታሰቢያ አድርጉ። መታሰቢያውን የሚያደርግ ክብሩ ብዙ ነውና መድኃን ዓለምን የሚጠሉት ግን በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ በንነው ያልቃሉ፣ ይጠፋሉ፣ ይፈረድባቸዋል። በዓሉን በፍቅር አያከብሩምና እስከ ቀዝቃዛ ውሃ ድረስ በተቻላቸው መጠን መታሰቢያውን አያደርጉምና፣ በዚህ ነገር የሚጠራጠር ግን አይናቸው የታወረ ልቦናቸው የተሰወረ ነው። ክብር ይግባውና መድኃኔ ዓለምን ለሰላሳ ብር የሸጠው ይሁዳ ከሐዋርያት ተለይቶ እንደሚከፋ በሰማይም በምድርም በጉስቁርና ሰባት መቶ ዘጠና ዘጠኝ እጥፍ ከሱ ይከፋሉ ነፍሶቻቸውን በማፈርና በጉስቁልና ይወጣሉ። ክብር ይግባውና የሚያወጣቸው የመድኃኔዓለም መልአክ ነውና በየቦታው ያደርሳቸዋል፣ ወደሚያቃጥል የእሳት ባህር ውስጥ ያገባቸዋል። ክብር ይግባውና አንዱ የመድኃኔዓለምን መታሰቢያ ከሚያደርግ የሚያደርግ የቅዱሳንን ግን የማያደርግ አንዱ የጻድቃንና የሰማዕታትን የነቢያትና የሐዋርያትን የመላእክትን መታሰቢያ የሚያደርግ የመድኃኔዓለምን ግን መታሰቢያውን የማያደርግ በዓሉም የማያከብር በአንዲት ቀን ደሞቱ አልሰማችሁ ምን የመድኃኔ ዓለምን መታሰቢያ የምታደርገውን ነፍስም መላእክት ተጽልመት ያዟት፣ ወደ እሷም አመቷት፣ በጎ ስራም የሌላት ነፍስ እናህዋት አሉት። መድኃኔ ዓለምም ሲኦል የምትቀበላት ከሆነ ይዛችኋት ሂዱ አላቸው። ፈጥነውም ወሰዷት። ሲኦልም ይህችን ነፍስ ወደ እኔ አታምጡ፣ በላዩ ያደረ የመለኮት ኃይል ያቃጥለኛል እያለች ጮኸች። የመድኃኔ ዓለምን መታሰቢያ የምታደርገው በእኔ ዘንድ ያሉትን ነፍሳት ትቶስ ድቢ ነውና፣ እነሱንም ተዋት። ወደ መንግሥተ ሰማያትም ገባች። የቅዱሳንን መታሰቢያ የምታደርገውን ነፍስ ግን ሁሉም ከበቧት፣ ወደ እሱም አደረሷት። የእኛን መታሰቢያ የምታደርግ ነፍስ እነኋት በቃል ኪዳን ማርልን አሉት። እሱም እስኪ ናንተ ፍረዱ፣ ቃል ኪዳንም የሚሰጠውንና የሚምረውን ተወደውና በዓሉን ታከብር እንደሆነ መርምሯት አላቸው። ራሳቸውንም ዘንበል አደረጉ። በቅዱሳንም እጃ ዳነች። ይህንን መጽሐፍ የጻፈው ያጻፈውን ስሙን መደምሰስ ከሌለበት ከወርቅ ምሰሶ የጻፈው አሮንና ሙሴ ይወዳሉበትም ያግባው ከደዌ ስጋ ከደዌ ነፍስ ያደነው ያድነን ለዘላለሙ አሜን።